ሰላም ሰላም ቤተሰቦቼ፣ እንደምን አላችሁ? እንግዲህ ያው ከሰፈር እየወጣው እገኛለሁ። ማስተር ላይ ነኝ ሰፈሬን እኔ ይመስላል መስላል ይመስላል በጠዋት ወደ ስራ እየወጣው ነው የሚገኘው። እንግዲህ ያው እንደምታውስ ነው። ከዛን ቁስቃም እናቴን ኩኝ ቁስቃም እናቴን ተሳለሜ በላይ በኩል ያቆብ አለ በያቆብ አድርጌ። ዩኒቨርሲቲ አንደኛ ሳልደርስ ከግብርናው በታች በኩል ልክ ዩኒቨርሲቲ አንደኛ በር እምንገኘው እዚህ ነው። ናኒ ባርና ሬስቶራንት ስራ ጀመርን ማለት ነው። አሁን ከጧት አንድ ሰዓት ነው፣ ስራ ጀመርን። ቀጥታ ወደ ስራ እየሄድን ነው። አሁን ቀጥታ ወደ ስራ፣ ቤተሰብ ቀጥታ ወደ ስራ። ዩኒቨርሲቲ አንደኛ በር ጀመርን። ከዩኒቨርሲቲ አንደኛ በር የጀመርነውን ስራ ተፍተፍ እያለን ተፍተፍ እያለን መሐሉን ይዘን መሐሉን ይዘን ተፍ ተፍ ብቻ ነው። ሁለተኛ በር፣ ሶስተኛ በር እያለን እናካልለዋለን ማለት ነው። ቤተሰብ እንደዚህ ነን እንግዲህ እኛ አሁን ያለነው ሶስተኛ በር ነው። ማስተሩ ላይን ይለያል። ቤተሰቦቼ ምረጡኝ ምረጡኝ አለው። በመቶ ብር አስር ሺህ ብር ከዛ ይኸው በዚህ ጓደኞቼ ጋር የምናወጣው ደግሞ ህዝብ ተመልካች ባለበት ቦታ ነው። ቤተሰብ በመቶ ብር አስር ሺህ ብር ሰዎች ያሉበት ቦታ ነው። በቃ የተሰበሰበ ቦታ ሰው የተሰበሰበበት ቦታ ላይ የምናወጣው። እናመሰግናለን። ማስተሮ ላይ ይለያል።